ሰላም ሰላም፣ እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ተከታታዮች በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የዘወትር ምኞቴን ወደ እናንተ ያደርሳለው። ዘመን ስፖርት ተመልሷል። ዛሬም የተለያዩ የአውሮፓ የዝውውር መረጃዎችን ወደ እናንተ ይዤላችሁ የመጣው እስከ መጨረሻው እንድትከታተሉ ጋብዛለው። ውድ ተከታታዮች እንግዲህ በዛሬው የዝውውር መረጃዎቼ አርሰናል በዝውውር በስኮቱ የአስራ ሰባት ዓመቱን የአማካይ ስፍራ ተጫዋች አዮ ቦአዲን ከሊግ አንድ ከሊል የማስፈረም ፍላጎት እንዳላቸው ተዘ ተዘግቧል። ይህ የተዘገበው እንግዲህ አርሰናል ማርቲን ዙብሜንዲን ለማስፈረም ስምምነቱን ከወዲሁ ካረጋገጠ በኋላ እንደሆነ ይታወቃል። ቲቢአር ፉትቦል ነው ይህንን ዘገባ ያወጣው። ውድ ተከታታዮች የ17 ዓመቱ የሌል ወጣት ተጫዋች በመላው አውሮፓ ክለቦችም ከፍተኛ ሬቲንግ የተሰጠው የመሃል ክፍል ተጫዋች ነው። ይህ ዝውውርም የሚሳካ ከሆነም ለአርሰናል ጥራት ያለውን ተጫዋች በረጅም ጊዜ ውል ኢንቨስት ሊያደርግበትም ይችላል ነው የተባለው። ውድ ተከታታዮች እንግዲህ ይህ የፈረንሳይ ተጫዋች የሆነው የ17 ዓመቱ አዮቦ አዲ የሴንትራል ሚድፊልደር ተጫዋች ነው። የእግር ኳስ ህይወቱንም በፕሮፌሽናል ደረጃ የጀመረውም በሊል ነው። እንዲሁም የተጫዋች ውድ ተከታታዮቼ በሊል አንደር ናይንቲን ተጫውቷል። በሊል የቢ ቡድን ውስጥም በመጫወት ችሎታውን ማሳየት የቻለ ተጫዋች ነው። እንዲሁም በዋናው ቡድንም ተጫውቷል። ይህ ተጫዋች ከሴንትራል ሚድፊልደር ተጫዋችነቱ በተጨማሪ የአታኪንግ ሚድፊልደር እና ዲፌንሲቭ ሚድፊልደር ተጫዋች ሆኖም መጫወት የቻለ ተጫዋች ነው። ሁላችንም እንደምናውቀው ይህ ተለዋዋጭ ባህሪው በማይክል አርቴታ ዋነኛ ኢላማ እንዲሆንም አድርጎታል ማለት ነው። ማይክል አርቴታ ተለዋጭ ባህሪ ያላቸውን ተጫዋቾች እንደሚወድ እናውቃለን፣ አደለ? በአርሰናል ቤት ማይክል አርቴታ ወደ አርሰናል ከመጣ በኋላ እንዳለ የሚዘዋወሩ ተጫዋቾች ተለዋጭ አይነት ባህሪ ያላቸው ተጫዋቾች እንደሆኑ እናስታውሳለን። ቶሚያሱን ሲያስፈርመው እናውቃለን አደለ። የኋላ መስመር ተጫዋች ነው። በክንፍና በክንፍ በቀኝም በግራም መጫወት ይችላል፣ እንዲሁም መሀል ላይም እየገባ መጫወት ይችላል ብሎ ሲያስፈርመው እናስታውሳለን። ካላፊዮሪም እንዲሁ ተለዋጭ ሚና ያለው ተጫዋች እንደሆነ እናስታውሳለን። በአጠቃላይ ማይክል አርቴታ በምርጫዎች ወደ አርሰናል የሚያዘዋውራቸው ተጫዋቾች የተቀያየሪ አይነት ሚና ያላቸው ተጫዋቾች በመሆን ለአርሰናል የተሻለ ግልጋሎትን መስጠት የሚችሉ ተጫዋቾችን ነው ወራቸው ይህ ተጫዋች አዮ ቡዋዴም ከነዚህ ተጫዋቾች የተለያየ አይደለም። ውድ ተከታታዮች ከሴንትራል ሚድፊልደርነቱን በተጨማሪ የአታኪንግ ሚድፊልደርና ዲፌንሲቭ ሚድፊልደር በመሆንም መጫወት የሚችል ተጫዋች ነው። ስለሆነ ማይክል አርቴታ ለዚህም ይመስላል ዋነኛ ኢላማ አድርጎ ይህንን ተጫዋች ለማዛወር እየተንቀሳቀሰ የሚገኘው ከዚህም በተጨማሪ ይህ ተጫዋች ውድ ተከታታዮች ገና በለጋ እድሜ የሆነው እንግዲህ በሚጫወቱበት ሊግ ያሉ ሁሉንም ውድድሮች ማለትም ሊግ ዋንን ጨምሮ የቻምፒየንስ ሊግን፣ ኮንፈረንስ ሊግን፣ ኮፓ ደ ፍራንስ፣ ኮፓ ጋባርዴላ እንዲሁም ሌሎችንም የሊግ ውድድሮችን ተጫውቶ ልምድን ማካበት የቻለ ተጫዋች ነው። በሀገራት ጨዋታም እንግዲህ ሀገሩን ፈረንሳይን ወክሎ እንግዲህ ከአንደር ሲክስቲን ጀምሮ እስከ አንደር ቲዌንቲ ዋን ድረስ መሳተፍ የቻለ ድንቅ የሴንትራል ሚድፊልደር ተጫዋች ነው። የተጫዋች እንዲሁም ጎሎችንም ያስቆጥራል። የተለያዩ አሲስቶችንም ማድረግ የሚችል ተጫዋች ነው። ስለዚህ ነው እንግዲህ በአርሰናል ቤት የረጅም ጊዜ ውል ለመስጠት እንግዲህ በማሰብ በዝውውሩ በንቃት እየተሳተፉበት የሚገኙ ማለት ነው። አርሰናል በእርግጥ ማርቲን ዙብሜንድን አስፈርሟል አይደለም። ማለትም ይህ ተጫዋች ለንደን በመገኘት የዝውውር ጉዳዮችን እየጨረሰ ነው የሚገኘው። የአርሰናል ንብረት መሆኑም ይፋ መሆን ብቻ ነው የሚቀረው። ከዛ ውጭ እንግዲህ ሁሉንም ጉዳዮችን እየጨረሰ ያለ ተጫዋች ነው ማርቲን ዙብሜንድ ነገር ግን አርሰናል በመሀል ክፍሉ ላይ ሌላ አማካኝ ይፈልጋል በማለትም በማርቲን ዙብሜንዲ ዝውውር ብቻ አይገደምም ምክንያቱም በአርሰናል ቤት ብዙ ክፍተቶች አሉ። ጆርጊኒዮ በነፃ ዝውውር ወደ ፍላሚንጎ እንደሄደ የምናውቀው ጉዳይ ነው። የቶማስ ፓርቲ ጉዳይም ያበቃለት ጉዳይ ይመስላል። በድርድሩ ላይ የነበረ ቢሆንም ነገር ግን በደሞዝ መስማማት አልቻሉም። ስለሆነም ቶማስ ቴ ፓርቲ ደሞዝ ጨምሮልኝ ቢልም አርሰናሎች የመጨመር ፍላጎት የላቸውም። ስለሆነም ወደ መለያየቱ እየተጓዙ እንደሆነ ቤሊ ከቲቢአር ፉትቦል መናገር ችሏል። ስለሆነም እንግዲህ አርሰናሎች በመሀል የሜዳ ክፍሉ ላይ እንደ ፊት መስመሩ ሁሉ በዝውውር ከፍተኛ ስራ ይጠብቃቸዋል ተብሎም እየተነገረ ይገኛል። ከዙብሜንዲ ዝውውር በፊት እንኳን ሁላችንም እንደምናውቀው ኒፓንን እንደሚፈልጉት ተገልጾ ነበረ። እንደ አጎሜ በአዲና ባሪዮሲን የመሳሰሉ ተጫዋቾችንም በተለያዩ የአውሮፓ ክለቦች ላይ መመልከታቸውን እናውቃለን። በዚህ የዝውውር ክረምት ላይም ሌሎች ተጫዋቾችን እንደሚመለከቱ ግልጽ ነው። ይህ የ17 ዓመት ወጣት አዮብ ወአዲም እንዳርሰናል ያለ ክለብን ለመቀላቀል እጅግ ሊፈተን ይችላል። ማለትም ከእድሜው አንጻር ይህ ተጫዋች እንቅስቃሴው በሙያው ውስጥ ትልቅ እርምጃን የሚወስድበት ይሆናል። ራሱንም በከፍተኛ ደረጃ መፈተሽ የሚችልበት ይሆናል። በአስራዎቹ እድሜ ውስጥ ያለው ተጫዋች ራሱን በከፍተኛ ደረጃ ለመፈተሽም ይፈልጋል። ስለሆነም ወደ ፕሪሚየር ሊግ መሄድ ለሱ ተስማሚ ሊሆንለትም ይችላል። አርሰናል በቅርቡ ለፕሪምየር ሊግ ዋንጫ ሲታገል የቆየ ቡድን መሆኑም ለተጫዋቹ ማራኪ መዳረሻ ይሆናል ተብሎም እየተገለጸ ነው የሚገኘው። ውድ ተከታታዮች በሚቀጥለው የውድድር ዘመንም ታላቁን የዩኤፋ ሻምፒየንስ ሊግ ውድድርንም በአርሰናል ቤት የሚመጣ ከሆነ አርሰናሎች ሊያጫውቱት እንደሚችሉም ተጨምሮ እየተነገረ ይገኛል። በተጨማሪም አርሰናል ከቅርብ ዓመታት ወዲህ ጎበዝ ወጣት ተጫዋቾችን በማዘጋጀት ጥሩ እንቅስቃሴን ማድረግ የቻለ ክለብ ነው። ስለሆነም ይህንን የአስራ ሰባት ዓመቱን ተጫዋች ታላቅ ችሎታውን እንዲያወጣም ሊረዳው ከሚችሉ ክለቦች መካከል ዋነኛው አርሰናል ነው። ከቅርብ ዓመታት ወዲህ እንግዲህ አርሰናልን እየተመለከት ነው እንገኛለን ከታችኛው ሊግ ላይ የሚያሳድጋቸው ማለትም ከቢ ቡድኑ ላይ እያሳደገ ወደ ዋናው ቡድን የሚያመጣቸው የተለያዩ ተጫዋቾች ናቸው። አሁን ላይ በአርሰናል ከፍተኛው ሚና እየተወጡ የሚገኙት ከእነዚህ መካከል ቡካዮ ሳካ የመጀመሪያው ተጫዋች ነው። ውድ ተከታታዮች እንግዲህ ቡካዮ ሳካ ከታችኛው የቢ ቡድን ላይ ማደግ የቻለ ተጫዋች እንደሆነ እናስታውሳለን። አሁን ላይም እንግዲህ በዚህ ዓመትም ኢታን ዋኔሪ፣ ማይልስ ሉዊስ እስኬሊን እናስታውሳለን። ከታችኛው የቢ ቡድን ላይ ማደግ የቻሉ ተጫዋቾች ናቸው። ነገር ግን በአርሰናል ቤት አሁን ላይ የተሻለ እንቅስቃሴን ማሳየት ከሚችሉ ዋነኛ ተጫዋቾች መካከል እነዚህ የአርሰናል ልጆች ይገኙበታል ማለት ነው። ስለሆነም ይህ ተጫዋችም እንግዲህ ወደ አርሰናል የሚዘዋወር ከሆነ ለቀጣይ የረዥም ዓመታትን በአርሰናል ሊፈርም ይችላል። ከአምስትና ከስድስት ዓመታት ያላነሰ ዓመትን ነው እንግዲህ አርሰናሎች ሊያስፈርሙት የሚችሉት። በዚህም እንግዲህ አርሰናል አሁን ላይ ካለበት አቋም አንጻር የተሻለ እንቅስቃሴን ማሳየት ስለሚችል ልጁም ከክለቡ ጋር አብሮ ማደግ የሚችል ተስፈኛ ተጫዋች እንደሆነ የተለያዩ መረጃዎች እየጠቆሙ ይገኛሉ። ውድ ተከታታዮች እንግዲህ አርሰናሎች አማካዮችን እየተመለከቱ ይገኛል። እንደ ሉሲን አጉሜና ፓብሎ ባሬስ ያሉ ተጫዋቾችንም እየተከታተሉ ነው የሚሰሙት የፈረንሳይ የመሃል ሜዳ ተጫዋችም ጎበዝ ወጣት አማካይ ነው። በእንግሊዝ እግር ኳስ ጥሩ ለመስራት የሚያስችለው ቴክኒካል ባህሪም እንዳለው ተገልጿል። በሚቀጥሉት የውድድር ዓመታትም ራሱን ለሰሜን ለንደኑ ክለብ ቁልፍ ተጫዋች ሆኖ ለመገኘት ይፈልጋልም ነው የተባለው። በሌላ ጉዳይ የስፖርቲንግ ሊዝበኑ ዲዮማንዴ ወደ ክርስቲያል ፓላስ ለመግባት መንገዱ እየተጠረገ በመምጣቱ የጉሂ መውጫ በር እየተከፈተ ይመስላል። ክርስቲያል ፓላስ የረዥም ጊዜውን የአርሰናል ኢላማ የሆነውን ኦስማን ዲዮማንዴ ለማስፈረም ከፍተኛ ጥረት እያደረጉ መሆኑ በቅርቡ ታይቷል። ውድ ተከታታዮች ተከላካዩ ለተወሰነ ጊዜ በመድፈኞቹ ራዳር ውስጥ የነበረ ተጫዋች ነበረ። ነገር ግን ዝውውሩ አልሆነም። በኤምሬት አለመገኘቱ ዋናው ምክንያትም በስፖርቲንግ ሊዝበን እንቢተኝነት ሳይሆን አርሰናል በእውነተኛ የዝውውር ዓላማ አለመቅረባቸው እንደሆነም ነው የተገለጸው። አሁንም ወደ ክሪስታል ፓላስ ሊቀላቀል የተቃረበ ይመስላል የተጫዋች ንስሮቹ። እንግዲህ ስምምነቱን ለመጨረስ ጥረት ሲያደርጉ ተጫዋቹም ይሁንታውን ሰጥቷል ሲል ቢቢሲ ስፖርት ነው መዘገብ የቻለው። የዚህ ተጫዋች ወደ ሴልኸርስት ፓርክ የሚያደርገው ጉዞ ማርክ ጉሂን ለመልቀቅ መንገዱ ሊከፍትለትም ችሏል። ነገር ግን አርሰናል እንግሊዛዊውን ለማዘዋወር የሚያደርጉት ጥረት እክል ገጥሞታል ነው እየተባለ የሚገኘው። እንደ ዘ ታይምስ ዘገባ ከሆነ ሊቨርፑሎች ከባየር ሙኒክ ጋር የሚገናኘውን ጃሬል ኳንሳህን በጉሂ የመተካት ፍላጎት እንዳላቸው ተዘግቧል። አርሰናል ይህንን ውል ለመጥለፍ የሚያስችል አቋም እንዳለው ግልጽ ነው። ነገር ግን አርሰናሎች እንደሚያደርጉት የሚጠቁም እስካሁን የተንቀሳቀሱበት ምንም ነገር የለም። ጉሄ እንግዲህ ውድ ተከታታዮች በአርሰናል ለመበልጸግ ሁሉም ባህሪያት ያሉት ተጫዋች እንደሆነ ሁላችንም እናውቃለን። የፕሪሚየር ሊግ ልምዱ፣ የእግር ኳስ እውቀቱ አመራር፣ እንዲሁም ከሁሉም በላይ ሁለገብነቱ የግድ በአንድ ክለብ ውስጥ ሊኖር የሚገባ ተጫዋች ያደርገዋል። ወደ አርሰናል በክረምቱ ሊዘዋወር ማሰቡን የሚገልጹ ዘገባዎችም ሲወጡ ነበረ። የዚህ ተጫዋች ወደ አርሰናል እንዳይመጣ ብቸኛው ስጋት የነበረው ግን ከመደበኛው ደቂቃዎች ዋስትና ውጪ ወደ ኤሚሬትስ ለመምጣት ይቀበል እንደሆነ ብቻ ነበር። ማለትም እንግዲህ ወደ በአርሰናል ቤት መደበኛ ተጫዋች ሆነው ተጫዋቾች እናስታውሳለን። መሀል ላይ ዊሊያምስ ሳሊባ አለ፣ ገብርኤል ማግሃሌሽም አሁን ላይ ከመሟጋግሞ እንግዲህ እንቅስቃሴን ማድረግ የቻለ ተጫዋች ነው። ማይልስ ሉዊስ ስኬሊ አለ እንዲሁም ቲምበር አለ። እነዚህ እንግዲህ በአርሰናል ቤት በቀጣይ አመት የመጀመሪያ ቋሚ ተሰላፊ ተብለው የሚጠበቁ ተጫዋቾች ናቸው። ነገር ግን ይህ ተጫዋች ማለትም የክሪስታል ፓላሱ ጉሂ እንግዲህ ወደ አርሰናል መዘዋወር የሚችል ከሆነ መሀል ላይ ከሚገኙት ተጫዋቾች ከዊልያም ሳሊባ እና ከገብርኤል ማግሃሌሽ እንግዲህ ሰብሮ መግባት መቻል አለበት ማለት ነው ቋሚ ተሰላፊ ለመሆን ይህንን ደግሞ ምናልባት ሚኬል አርቴታ ላይፈቅድለት ይችላል። ስለሆነም ቋሚ አሰላለፍ ውስጥ መግባት የሚችል ከሆነ ነው በዋነኛነት ወደ አርሰናል ለመዘዋወር ፍላጎቱን እየሰጠው ማለት ነው። ነገር ግን በጥራት ደረጃው እንደ አርሰናል ያለ ክለብ የመቀላቀል ፈተናን የሚቀበልና ለቦታው የሚታገል አይነት ተጫዋችም እንደሚመስል ይታወቃል። ይህ በእንዲህ እንዳለ እንግዲህ ሊቨርፑል ከትሬንት አሌክሳንደር አርኖልድ፣ አንድሪው ሮበርትሰን እና ኳንሳ ዝውውር ይልቅ ያሳሰበው የጀረሚ ፍሪምፖንግ፣ ሜሎሽ ኬርኬዝ እና ማርከ ጉሂን እንዲሁም ፍሎሪያን ዊርትዝን በማምጣት ላይ ተጠምዷል። አሁንም አጥቂ እያሳደዱ ይገኛሉ። እንግዲህ ሊቨርፑሎች ከወትሮ በተለይ መልኩ እንግዲህ ይህንን ዓመት በፕሪሚየር ሊጉ ዋንጫን አሳክተው መጨረስ ችለዋል። ነገር ግን አሁንም በዝውውሩ ላይ ከፍተኛ እንቅስቃሴን ማድረግ ከሚችሉ የእንግሊዝ ክለቦች መካከል በዋነኛነት የተለያዩ ተጫዋቾችን በማስፈረም እንግዲህ የመጀመሪያ ቦታ ላይ ተቀምጠዋል። እንግዲህ ሊቨርፑሎች በከፍተኛ ዋጋን በመመደብ የተለያዩ ተጫዋቾችን እያስፈረሙ ነው የሚገኘው ከነዚህም መካከል እንግዲህ ጀርሚ ፍሪምፖንግ ሜሎሽ፣ ኬርኬዝ ማርክ ጉሂ እንዲሁም ፍሎሪያን ዌርትዝ ይገኙበታል ማለት ነው። በዝውውር ራዳራቸው ውስጥ የተወሰኑትን ተጫዋቾችም እንግዲህ ኦልሬዲ ወደ ሊቨርፑል የተዘዋወሩ ተጫዋቾች ናቸው። ገና የሚቀጥሉም ይመስላል በተለያዩ ቦታዎች ላይ ሊቨርፑሎች እንግዲህ የተለያዩ ተጫዋቾችን ማስፈረም የሚቀጥሉ ነው የሚመስለው። አርሰናሎችም ይህን አይነት ምኞት ማሳየት ነበረባቸው። በተለይም በሶስት የውድድር ዘመን የሻምፒዮንነት ውድድር ላይ ከወደቁ በኋላ ማለት ነው። የተሻሻሉ የዝውውር እቅዶችንም መከተል አለባቸው። በዚህም አርሰናል የሮድሪጎ የዝውውር ሂደትን እየመራ ይገኛል በከፍተኛ የዝውውር ገንዘብ ነው እንግዲህ ይህንን የሪያል ማድሪድ ተጫዋች ሮድሪጎ ለማዘዋወር ያቀደው። የመሀል አጥቂ አማራጮችን ለማሻሻል አጥቂ ከማፈላለግ በተጨማሪም በክንፍ በኩል መሻሻል እንደሚያስፈልግ አርሰናሎች አተኩረው የሚያምኑበት ጉዳይ ነው። ስለዚህ በቅርብ ሳምንታት ውስጥ የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎን ለማስፈረም ከፍተኛ ፍላጎትም አላቸው። ሆኖም የተጫዋች ከግምት ውስጥ የሚገባ ብቸኛው አማራጭ አልነበረም ማለትም ላብነትም እንግዲህ የአትሌቲክ ቢልባኦ ኒኮ ዊሊያምስ ከፍተኛ አድናቂ ነበሩ አርሰናሎች። ነገር ግን ወደ ባርሴሎና የሄደ ውሳኔው በሮድሪጎ ላይ አዲስ ትኩረት እንዲሰጡ አስገድዷቸዋል። ከመቼውም ጊዜ ትልቅ ዝውውሮች መካከል አንዱም ነው እንግዲህ ይህ ዝውውር የሚሳካ ከሆነ በአርሰናል ቤት ማለት ነው። በሪፖርቱ ውስጥ እንደተገለጸውም የአርሰናል ዋናው ስጋት የሮድሪጎ ደሞዝ እንደሆነ ተገልጿል። ሮድሪጎም ከአርሰናል ቡድን ጋር ሲወዳደር ከአማካይ በላይ ደሞዝም ይከፈለዋል። ሪያል ማድሪድ እንግዲህ ለሮድሪጎ በሳምንት 24385 ዩሮ እየከፈለው ሲሆን ይህም በሳምንት ወደ 26 ፓውንድ ገደማ የሚደርስ ገንዘብ ነው። ይህም ከአራቱ የአርሰናል ተጫዋቾች በስተቀር ማለትም ካይ ሃቨርትስ፣ ገብርኤል ጀሱስ፣ ማርቲን ኦዲጋርድ እና ዴክላን ራይስ በስተቀር ሌሎቹ ከተጠቀሰው የደሞዝ መጠን የወረደ ደሞዝ ነው የሚቀበሉት። የሮድሪጎን ከሪያል ማድሪድ መግዛቱ እንግዲህ 77 ሚሊየን ፓውንድ በላይ ወጭን ያስከትልበታል ለአርሰናል። በእርግጥም አርሰናል አሁን ወጪዎችን ለማመጣጠን ትልቅ ሽያጭ ለማድረግ ጊዜው አሁን ሊሆን እንደሚችል ያስባሉ። ስለሆነም ለሮድሪጎ ግዥ እንግዲህ ሁለት ተጫዋቾች በአርሰናል ቤት አደጋ ላይ ናቸው። እንደ ዘገባው ከሆነም ገብርኤል ማርቲኔሊም ሆነ ሊያንድሮ ትሮሳር በእግራ ክንፍ በኩል ለአርሰናል ሙሉ በሙሉ አሳማኝ ተጫዋቾች አይደሉም። የወደፊት ጣፈንታቸው በተለያዩ ምክንያቶች አሁን ወሳኝ ወቅት ላይ ይገኛል ትሮሳርድ እንግዲህ የኮንትራቱ የመጨረሻ ዓመት እየተቃረበ ነው ስለዚህም አርሰናል ውሉን ለማደስ መወሰን አለበት ምናልባት ከደሞዝ ጭማሪ ጋር ነው ሊሆን የሚችለው እንግዲህ ትሮሳርድ ከዛ ውጭ እንግዲህ የአርሰናል ተጨማሪ ዓመታትን የመፈረሙ ጉዳይ ጥያቄ ውስጥ ነው የሚገባው ወይም እሱን መሸጥ ይኖርባቸዋል ማለት ነው። ነገር ግን ማርቲኔሊ የበለጠ አደጋ ላይ ያለ ይመስላል። ሪፖርቱ እንደገለጸው አርሰናል ጥሩ ውል ከመጣለት በኤምሬት መልቀቅ እንደሚያስብን እየገለጸ ይገኛል። ምን አይነት ዋጋ እንደ ጥሩ ቅናሽ ሊቆጠር እንደሚችል እና የትኛው ሌላ ክለብ ሊያቀርብ እንደሚችል ግን ገና ግልጽ አይደለም። ሮድሪጎ በማድሪድ ውስጥ እያለ ከቪኒሺየስ ጁኒየርና ኪሊያም ባፔ ጥላ ሥር መጫወት ነበረበት። በዚህ ምክንያት ወደ ቀኝ ክንፍ በማዞር በአርሴናል ውስጥ የሚገነባ ሰው ሊሆንም ይችላል። በግራ ክንፍ ላይ አንድ ቦታ ለመውሰድ የእሱ ይሆናል ማለት ነው፣ በተለይም ማርቲኔል የሚሸጥ ከሆነ ማለት ነው። ሮድሪጎ በአርሰናል ቤት ዋናውን ቦታ የሚያገኝ ይሆናል። ሆኖም ሪፖርቱ እንደሚለው ከሆነ ሚኬል አርቴታ ሮድሪጎን በክንፍም ሆነ በመሀል አጥቂነት የማጫወት ችሎታውን በትክክል ያደንቃሉ ተብሏል። ይህ ማለት ግን ሮድሪጎ የአርሰናል አዲስ አጥቂ ይሆናል ማለት ላይሆን ይችላል። ምክንያቱም ቤንጃሚን ሴስኮን ከአርቢ ላይብዚች በመግዛት ረገድ አርሰናሎች ከፍተኛ ሂደትን ነው እያሳዩ የሚገኙ ቢሆንም ለአርሰናል ጥቃት አስፈላጊ አዲስ አካል በመሆን ሊመጣም ይችላል። በእርግጥም ሪፖርቱ እንደሚያሳየው ከሆነ ሮድሪጎ አሁን ትኩረቱን ማድሪድን በክለቦች የዓለም ዋንጫ መርዳት ላይ መሆኑን በድጋሚም መግለጽ ችሏል። እስከ 2028 ድረስም በኮንትራት የሚቆይ ሲሆን ራሱ ለአዲሱ አሰልጣኝ ዣቢ አሎንሶ ማሳየትም ይፈልጋል። ከማድሪድ ቤት ሳንወጣ አርሰናል ኤድዋርዶ ካማቪንጋን ለማዘዋወር የተለጠፈበትን 50 ሚሊዮን ዩሮ እያጤኑበት ይገኛሉ። አርሰናሎች የ22 ዓመቱን ፈረንሳዊ ኢንተርናሽናል ኤድዋርዶ ካማቪንጋን በክረምቱ የማዘዋወር በክረምቱ የዝውውር መስኮት 50 ሚሊዮን ዩሮ ከሪያል ማድሪድ ለማስፈረም በ50 ሚሊዮን ዩሮ ከሪያል ማድሪድ ለማስፈረም ይፈልጋሉ። የስፔኑ ዴፌንሳ ሴንትራል ዘገባ እንደሚያመለክተውም ኤድዋርዶ ከማቪንጋ የአርሰናል ፍላጎት እንደሆነ ነው። መድፈኞቹ ምንም እንኳን ማርቲን ዙብሜንዲን ወደ ኤምሬትስ ያደረሱ ቢሆንም፣ ነገር ግን ሁለገባ አማካኝ በማስፈረም የመሃል ክፍላቸውን በክረምቱ የዝውውር መስኮት ለማጠናከር ይፈልጋሉ። ስለዚህ የሪያል ማድሪድ የመሃል ተጫዋቹ ለሰሜን ለንደኑ ክለብ ዋነኛ ኢላማ መሆኑም ነው የተነገረው። ሚኬል አርቴታም የፈረንሳዊው ተጫዋች የብቃቱ አድናቂ እንደሆነ ተገልጿል። ስለሆነም አገልግሎቱን ለማግኘት በቅርቡ 50 ሚሊዮን ዩሮ ዋጋ ሊያቀርቡ ይችላሉ እየተባሉ ይገኛሉ። ነገር ግን ሪያል ማድሪዶች በክረምቱ የዝውውር መስኮት የወጣቱን አማካይ የዝውውር ገንዘብ ማግኘት አይፈልጉም። ኤድዋርዶ ካማቪንጋ በነሐሴ 2021 ሪያል ማድሪድን ከስታድ ሬንስ ከተቀላቀለ በኋላ ጥሩ ብቃትን ማሳየት ከቻሉ ተጫዋቾች መካከል የመጀመሪያው ነው። የ22 ዓመቱ ወጣት ከመሀል ሚናው በተጨማሪ በግራ ተከላካይነት መጫወት ስለሚችል ለሎስ ብላንኮዎቹ ተፈላጊ ሰው መሆንም ችሏል። ወጣቱ ለሪያል ማድሪድ 180 ጊዜ ተጫውቶ አራት ጎል እና አስር አሲስት ማድረግ ችሏል። ይህ በእንዲህ እንዳለ የካማቪንጋ እድገት ሳይስተዋል አልቀረም። በመላው አውሮፓ የበርካታ ታዋቂ ክለቦች ትኩረትን መሳብ የቻለ ተጫዋች ነው። በተለይ የፕሪምየር ሊጉ ትልልቅ ክለቦች ፈረንሳዊውን ኢንተርናሽናል ለማስፈረም ይፈልጋሉ። አርሰናል ደግሞ በክረምት የዝውውር መስኮት ፊርማውን ለማግኘት ከሚወዳደሩት መካከል አንዱ ነው። አርሰናል በኤድዋርዶ ከመቪንጋ ላይ ያለው ፍላጎት መረዳት የሚቻል ነው። መድፈኞቹ ወደ ክረምት የዝውውር መስኮት የሚያመራውን ሌላ ሁለገብ አማካይ ለማግኘት ገበያውን እያፈላለጉ ባለበት በዚህ ወቅት ነው እንደ ዋና አማራጭ ኤድዋርዶ ከመቪንጋ ኢላማ ሆኑ ቀርቧል። ነገር ግን ሪያል ማድሪድ ተጫዋቹን መሸጥ ላይፈልግ ይችላል። ስለዚህ አርሰናል በሚቀጥሉት ሳምንታት የመሃል ሜዳ ማጠናከሪያ ለማግኘት ሌላ ቦታ መፈለግ ይኖርበታል ማለት ነው። አርሰናል እንግዲህ በዚህ አመት የዝውውር መስኮቱ በአንድሪያ ቤርታ የስፖርቲንግ ዳይሬክተሩ አንድሪያ ቤርታ እየተመራ ማለት ነው፣ በሁሉም ቦታዎች ላይ የተለያዩ ተጫዋቾችን እያሳደደ ነው የሚገኘው። ኦልሬዲ የመል ተጫዋቹ የማርቲን ዙብሜንዲ ጉዳይ እንግዲህ ያለቀላት ጉዳይ ነው። ወደ ለንደን በመምጣት እንግዲህ የወረቀት ስራዎቹን እየጨረሰ እንዲሁም የሕክምና ምርመራውን እየጨረሰ ነው የሚገኘው። ስለሆነም በቅርብ ቀናት ውስጥ አርሰናል በይፋ የተጫዋች የግሉ መሆኑን ያሳውቃል ማለት ነው። ከዚህም በተጨማሪ አርሰናል የፊት መስመሩን ለማጠናከር ይፈልጋል። ቤንጃሚን ሴስኮ፣ ቪክተር ጆይ ከሬሽ፣ እንዲሁም የአስቶን ቪላው ተጫዋች ኦሊ ዋትኪንስም አለ። ከእነዚህ ተጫዋቾች መካከል የትኛው ወደ አርሰናል ይመጣል የሚለው ጉዳይ እንግዲህ አጠያያቂ ነው። ነገር ግን በዋነኛነት የተለያዩ መረጃዎች እየጠቆሙ እንደሚገኙት የቤንጃሚን ሴስኮ ጉዳይ እንግዲህ ወደ አርሰናል የመምጣቱ ጉዳይ ማለት ነው ከሌሎች ተጫዋቾች የበለጠ የገፋም ይመስላል። ቤንጃሚን ሴስኮ እንግዲህ በማይክል አርቴታ የሚወደድ ተጫዋች እንደሆነ ከዚህ ቀደም ባሉት ቀናቶች ውስጥ በሰፊው እየተዘገበበት እንደነበረ ይታወቃል። አሁንም ይህ ጉዳይ እንደቀጠለ ነው የሚገኘው። ውድ ተከታታዮች በግል ጉዳይም እንግዲህ አርሰናል ከቤንጃሚን ሴስኮ ጋር በንግግር ደረጃ በግል ጉዳይ ተስማምቶ እንደጨረሰም ተዘግበዋል። አሁን የሚቀረው ጉዳይ የአርሰናል እና የቤንጃሚን ሴስኮ ክለብ የሆነው ማለት ነው መደራደር መደራደርና መስማማት ብቻ ነው የሚቀረው። ከዚህ ውጭ እንግዲህ አርሰናል ቤንጃሚን ሴስኩ የአርሰናል ንብረት መሆኑ እንግዲህ አጠያያቂ ጉዳይ አይሆንም። ውድ ተከታታዮች የዛሬው ስፖርታዊ መረጃ ከዘመን ስፖርት ይህንን ይመስል ነበረ። ነገ በሚኖረኝ ሌላ ዘገባ ማለት ነው የተለያዩ አዳዲስ ስፖርታዊ ጉዳዮችን ይዤ ወደ እናንተ መልሳለሁ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ በመሆን የተለያዩ የምለቃቸውን ቪዲዮዎች በትኩስ በትኩሱ ማድመጥ እንደምችሉ ከወዱ ለመግለጽ እወዳለሁ። ቪዲዮዎችንም ላይክና ሼር በማድረግ እንድጀምሩ እጠይቃለሁ ውድ ተከታታዮች፣ መልካም ቆይታ ሰናይ ጊዜ እንመኛለሁ።